በስማም ወልድ መንፈስ ቅዱስ ያዱ አምላክ አሜን። በመጨረሻው ዘመን ስለሚሆነውና ስለሚፈጸመው ነገር ቅዱስ ጴጥሮስ ለልጁ ለቀለምን ጦስ እንደነገረው እሄም ልጄ ቀለምን ጦስ ሰማኝ ጌታችን ኢየሱስ ክርስቶስ የሰማያት ነገርንም ጌታ ዓለምን ሁሉ የፈጠረ በዋለኛው ዘመን ብዙዎችን ሀይማኖታቸውንም እንደሚክሉ ፍቅርንም በወንደማማቾች መካከል እንደሚጎድል ብዙ ያስት ነቢያትን እንደሚመጡ ሰውን ከቀናቸው ሃይማኖቱ በመጥፎ ተግባራቸው እያሳሳቱ እንዲርቁ የሚያደርጉ ይሄንን የሚያደርጉት ተረከሱ እንደታቸው እንደሆነ ነገረኝ። ዓለም በመጨረሻ ሲቃረብ እነሱ መጥፎ ስራን ያመጣሉ። ይሄም ከቅዱስ ቤተ ክርስቲያን ስርዓት ውጭ ነው። በዚህ ጊዜ ሰይጣን መግቢያ ያገኝና ሰዎችን የማሳሳት ተግባሩን ይቀጥልበታል። እነሱም መሳሪያ ያደርጋል። ሰዎች እንዲሳሳቱ ያደርጋል። በቃላቸው መንገድም እያገኘ ይሄዳል። የተሳሳቱትን ያለቅሳሉ። የሚሴቱትም ብቻቸውን አይደሉም፣ ሌሎችንም ያስታሉ፣ ተንኮለኞች ናቸው። በዚህ ጊዜ እግዚአብሔርም መንጋዎች እንዲጠብቁ የተመደቡ እረኞች ካህናት መንጋዎቻቸውን እንዲጠብቁ የተመደቡት እረኞች ካህናት መንጋዎቻቸውን የሚበትኑበት ከነሳ ልጆቻቸው ነሳ የማይቀበሉበት ዘመን ይመጣል አለው። እነሆ እየተፈጸመ ነው። ይሄንን የመሳሰለ አካሄድም ሴታቸውን ለሚመረምሩ ካህናት እግዚአብሔር ለፍርድ በሚመጣበት ጊዜ ከፊቱ በሚቆምበት ጊዜ ወዮላቸው። ከሁሉ አስቀድሞ እግዚአብሔር ገሰጻቸው፣ በኋላ በዘላለም እሳትን ያሰናብታቸዋል እና ከነሱ በኋላ ደግሞ ትእዛዙን ያልጠበቁትን ሁሉ ይገስጻቸዋል። ካህናቱን ተከትሎ ገሃነመ እሳት እንዲወርዱ ያደርጋቸዋል። በዚያ ወቅት ስራው ክፋት ብቻ የሆነ ንጉሥ ይመጣል። ከምዕራብ በኩል ፀሐይ ያወጣል። ጨረቃንም ደግሞ ከድርጊቷ መውረጃ ያወጣል። ማለት ከተሰቀለችበት መስኮቷ በማስመሰል ማሳየት መውረጃ ያወጣል። ኤላም ያደርጋታል። መውረጃ ብሎታል መዝገበ ቃላቱ። በዚህ ጊዜ ዘብሎንና ኒፍታሌም አንገታችሁን ያስረዝማሉ። ቅፍረና አሁን ትመስላለች። ኮሬዘና ቤተሳይደም ይደሰታሉ። ይሄም በኩ የተነሳው ንጉስም ክርስቶስ ነው ይሉታል። በኋላ ግን ይህንን የጥፋት አካሄዳቸውን ሲመለከቱ እጅግ ያፍራሉ። ይሄም ያሰት ንጉሥ አመራሩ የተበላሸ አደላዊነት የተበከለ ነው። በዚህ ጊዜ የሰው ኃጢአት ከመብዛቱ የተነሳ ተፈጥሮ ታመጻለች። እግዚአብሔር ዝናምን ይከለክላል፣ ክረምትንም ያርቃል። ምድርም ያጣወልጋታል፣ ያለ ለምላም ትቀራለች። በዝናም ምትክ በምድር ልጥ አቧራና ትቢያ አየሩን ይሸፍኑታል። የውሃ ምንጮች ውሃን አያመነጩ፣ ባህርም ይደርቃል። እነዚህም ክፉ ቀኖች ግን ስለ ተመረጡ ሰዎች ያጥራሉ። እነሱ ባያጥሩ ነፍስ ያለው ፍጥሩ ሁሉ ባልዳነ ነበረ። ነገር ግን እግዚአብሔር ስለ ተመረጡ በእግዚአብሔር ፍቃድ ህይወታቸውን ስለ መሩ ቅዱስ ናቸው ስላላረከሱ፣ ቅዱሳን አባቶቻችን፣ እናቶቻችን፣ ወንድመቶቻችን ብሎ እነዚያን ዘመናቶች ጌታ ያሳጥራቸዋል። ይቆየን። አሚን። በዛ ዘመንም ይህ ይፈጸማል። ይህንን የስህተት ቃል ከላይ ጀምሮ ላስቀምጥላቸው፣ ከዚህ በፊትም ያስቀመጥኩትን ትእዛዝም አንስቻለሁ፣ ሰረዝኩት ይላል። ያ ሐሳዊ መሲ ማለት ነው። እና በዚህ ጊዜ ክርስቶስ ወንጌል የጳውሎስን ግብረ ሐዋርያትን ተነጥቀ መጽሐፍንም እንደሻራቸው አልነገር ለም በማለት የእሱን ሐሳዊ መሲነትን የረብታ መጻሕፍቶችን እንደሚመልስላቸው እንደሚደመስስላቸው ክርስቶስ አልነገረም እስከ ማለት ይደርሳሉ። ይህንንም የስጠት ቃል አንሰማም ይላሉ። ከዚህ ስደትም ለመራቅም ሌሎች ቤተሰቦቻቸውን፣ ዘመዶቻቸውን ትቶ ወደ ዋሻው ወደ ተራራው በመግባት ይደበቃሉ፣ ምዕመናኖች ማለት ነው። ለዚህም መሰረት የሚያደርጉትም ነቢዩ ኢሳያስ ህዝቤ ሆይ፣ ሂድ ቤት ግባ፣ እግዚአብሔር መዓት እስኪያልፍ ድረስ ለጥቂት ጊዜ ተደበቅ ያለውን ነውና ሌሎችም ደግሞ ለፊት ተጋፍጠው ንገታቸውንም ለሴፍ ይሰጣሉ፣ ሰማዕትነትንም ይቀበላሉ። በዚህም በወንጌልም የተጻፈ ሁሉ ያን ጊዜ ባሳይ መሲ ፈጸማን ከወንጌል ተጻፈ የበለስ ቅርንጫፍ ከለመለመ በዛን ጊዜው እንደ ደረሰ ወቁ የሚለው የበለስ ቅጠል ብሎ የገለጻቸው እነዚህ የተሰደዱትና ሰማዕትነትን የተቀበሉ ደጋግ ሰዎች ናቸው። ይህንም ከሆነ በኋላ ሄኖክና ኤልያስ ከገነት ወርደው ይሰብካሉ። ያንንም ካዲ የጥርቅ ጠላት ያሰት ልጅ ያሳፍሩታል። በዚህም በሴፍም አንገታቸው ሚያልፋል ይሰየፋል። ሚካኤልና ገብርኤልም አንስቶ ደስታ ወደ ሞላበት ገነትም ያስገቧቸዋል። ከደማቸው ጠብታ አንዷ እንኳን አትነጥብም። ዋለኛው ጠላት ግን የወዲያውኑ ከመነሳቱ ሞት እግዚአብሔር ይሽረዋል። በዚህ ጊዜ እግዚአብሔር ከመረጣቸው ከቅዱሳኖቹ ጋር ቃል ኪዳን የገባለትን ቃሉንም ለመፈጸም ይመጣል። መላይክትም በመላክት ተለቃ ሚካኤል መክት መለከትን ይነፋሉ ይነፋል። የሚነፋውም ሶስት ጊዜ ነው። በመጀመሪያ መለከት መነፋት ወደ ትቢያነት የተለወጠው ስጋ ሁሉ ይሰበሰባል። በሁለተኛ መለከት መነፋት ነፋሳት የሰፈሩባቸው አብያተ መዛግብትም ይከፈታሉ። ንፋሳትም ከመዛግብቱም ይወጣሉ። ከመዛግብቱ ወጥተውም ወደ የራሳቸው ስጋ ይገባሉ። እግዚአብሔር ዘንድም ወደ እነሱ ጠለ ምሕረትም ትወርዳለች። ይህም ሲያመለክት ኢሳያስ ጠል መነሻው ከአንተ ዘንድ ነው ብሏልና። በሶስተኛ የመለከት መነፋት ሙታን እንደ ዓይነ ጥቅሻ በቅጽበት ፈጥነው ይነሳሉ። በጎችን በቀኝ ፍየሎችን በግራ እንደሚቆሙ ከፊቱ ያቆሟቸዋል። በግራ ለቆሙትም ትዛዙን ለጠበቁ ትዛዙን ለሚጠብቁት ትዛዙን ላልጠበቁት እርጉሞች በማለት ዘልፎ ያሰናብታቸዋል። ወደ መከራ ወደ ጨለማ ቦታ ለመውሰድም እያለቀሱ አጋንንት ይረከቧቸዋል። ጻድቃን ግን በቀኝ ቆሞ ፈጣሪያቸውን ካመሰገኑ በኋላ ወደ ዘላለማዊ ህይወት ይገባሉ። ከዚህ ደዌ ህማም የለም ደግመኛ በዛ ሞት የለም። ቦታው የጠላ የደስታ ቦታ ነው እና ደስታቸው አያልቅም ቅም ዘወትርም እስከ ዘለም ይኖራል እንጂ። የሀጣን ስቃያቸው፣ መከራቸው እስከ ዘላለም አያልቅም ቅም ዘወትርም የአለም አቋረጥ እያለቀሱ እየተሰቃዩ ይኖራሉ እንጂ። ነፍሳቸው ከስጋ አትለይም። እንሆ እየተሰቃዩ እስከ እስከ በሌለው ዘላለማዊ መሰቃየት ብቻ ነው። ይህም ሁሉ የሚፈጸምበት ለተ ስፍር እለት ናት። የሚፈጸምበት ስፍር እለት አስፈሪ እለት ናት ሲላትም ነው የለቅሶ የፍርሀት ዕለት ናት። ጻድቃን ስለ ሀጣን የሚያለቅሱበት ዕለት ናት። ኃጢአተኞችም ደግሞ ስለ ኃጢአታቸው የሚያለቅሱበት ዕለት ናት። የሰማይ መላእክትም ስለ ኃጢአተኞችም የሚያለቅሱበት ዕለት ናት። ብዙ ይለቱ ሁሉ ወደ እፍት ይገባል። መልካም የሰሩ ወደ ይሆት ማደሪያቸው የሚገቡበት ዕለት ናት። ክፉ የሰሩ ወደ ዘላለማዊ የኩነኔ ትሉ የማያንቀላፋ እሳቱ የማይጠፋ የሚገቡበት ዕለት ናት። አቤቱ የድንግል ማርያም ልጅ ጌታዬ ኢየሱስ ክርስቶስ ከዚህ ያድነን፣ ለዘላለም አሜን። ወጥቶ ከመቅረት ይሰውረን። በዕለተ ምጽአት ሰዓት አስበን። እናት ልጇን፣ አባት ልጁ በማያድንበት ሰዓት ጌታችን አምላካችን ልጆቹን እኛን ያድነን። አሜን።